ሰራተኛ አዴ ድራማ እንግዲህ በጣም ደስ የሚልና እጅግ በጣም ብዙ ነገር የሚያስተምረን በጣም ምርጥ ድራማ እጅግ የሰዎችን ልክ የሰዎችን ማንነት የጓደኛ ማንነት የቤተሰብን ልክ የምናይበት እጅግ በጣም ደስ የሚል ድራማ ነው ማለት ነው። ሊሊ የኔ ቆንጆኔ ሊሊ በጣም ነው የሚወዳት፣ እንዴት አድርጌ እንደሚወዳት ሊሊና አዴ ነዴፍ በጣም ነው የሚመችኝ ማለት ነው። እንግዲህ ሰራተኛ አዴ ድራማ እጅግ በጣም ደስ የሚል ድራማ ነው ማለት ነው። በመጨረሻ ዴፊና አዴ አንድ ላይ ፍቅራቸውን እየቀጩ ነው። እንግዲህ እጅግ በጣም ደስ የሚል ብዙ ነገር የሚያስተምረን ድራማ ነው ማለት ነው። ሰራተኛ አዴ ድራማ እንግዲህ ሁሉም እዚህ ውስጥ የሚተውኑት የሚጫወቱት ገጸ ባህሪ እጅግ በጣም ድንቅ የሆነው እንግዲህ ጫካኝም አለ፣ ሩሩም አለ፣ ሰውን የሚወድም አለ፣ ሰውም የሚጠላ አለ። እንግዲህ በህይወታችን ውስጥ የሚከሰቱ የሚፈጠሩም ያለም ነገር ነው እንጂ ትክክለኛ ነገር ነው ይዞ እየመጡልን ማለት ነው። እጅግ በጣም የሚያስደንቅ ድራማ ነው እንግዲህ ጥልቅ ብለን ስንመለከት ማለት ነው በጣም

በጣም የሚገርም ድራማ ነው እንግዲህ ኪንጎና ዳይመንድም እንግዲህ ፍቅር ፍቅር እየተጫወቱ ነው ማለት ነው። እነሱም እንግዲህ ሩታ ኪንጎን ታፈቅራለች፣ ሮማን ደግሞ ኪንጎን ታፈቅራለች። እሷ ድጋሜ ዳይመንድ ደግሞ ሮማን ነው ያፈቅራታል ማለት ነው። እንግዲህ በጣም እንግዲህ ውስብስብ የሆነ በቃ የህይወት ታሪክ እንደመሳየት ነው የድራማ ማለት ነው የህይወት ታሪክ በቃ ቀን ጨብጨብ እያደረጉ እንደ መሳየት ማለት ነው። አሹ እንግዲህ በጣም ጀይና እና ሳቅታ የእናቱ ልጅ ከናቱ ጋር ያደሰ ያደገ የእናቱ ልጅ በጣም ምርጥ ልጅ ነው። አሹ ማለት ቤዛ እንግዲህ በጣም ጨካኝና ለሰዎች ደንታ የሌላት ለራሳቸው ችግር ብቻ ችግር ብቻ የምትጨነቅ የምትደሰት ለሰዎች ደንታ የሌለት ለሰዎች ለሰከንድ እንኳ የማታስበው ራስ ወዳጅ የሆነ ገጸ ባሕሪ ነው የምትጫወተው ቤዛ ማለት ነው። አደይ እንግዲህ የምትጫወተው ገጸ ባሕሪ ሁሉም ቻይ በትግስት የምታልፍ፣ ሁሉንም ሰው የምትወድ የምታከብር፣ ክፉ ሲናገሩ በክፉ የማትመልስ በጣም መልካምና ጠንካራ ጎበዝ የሆነች ገጸ ባህሪ ነው የምትጫወተው፣ ማለት ነው ሊሊ። እንግዲህ ሊሊ የምትጫወተው ገጸ ባህሪ በጣም የሚገርም ነው። በልጅነቷ ተጨቆና ያደገች ብዙ ጫና የደረሰበት ቤተሰቦቿን በልጅነቷ ያጣች ያክስቷ ጋር ያደገች በጣም በጨቆና ክፋት እየተደረገበት ያደገች መስኪን ገጸ ባህሪ ነው የምትጫወተው ማለት ነው። በጣም ነው ደስ የምትለኝ እኔ ሊሊ አቡሌ እንግዲህ አቡሌ የሚጫወተው ገጸ ባህሪ ቲን ሊሊን ያሳደገቻት ሴትዮ ፍርድ ቤት እያመላለሰቻት ስለነበረ የቀጠሮ ቀን እንዳትቀርብ እንዲያፍናት ነበረ እሷ እያገናኘቻቸው ማለት ነው። ነገር ግን እንግዲህ የፈጣሪ ስራ ደግሞ በክፋት ነበረ የተገናኙት። አሁን ቤተሰብ እንደ ኤትና እንደ ወንድም የሚታያዩት ሆኗል ማለት ነው። እንግዲህ አንዳንድ ጊዜ ክፉ ሰዎች ሊያጣሉ ሊያፋጁ ሲፋሞ መሀላቸውን ፍቅር ያመጣና አንድ ላይ ያደርገናል ማለት ነው። ሊልየ የምትጫወ በጣም ድንቅ የሆነ ገጸ ባህሪ ነው ማለት ነው። በጣም ደስ የሚል ምርጥ ድራማ ነው ማለት ነው። እንግዲህ አዴም በጣም መስኪንና ለሁሉም ሰው የምትራራ የምታዝን፣ በጣም ደስ የምትል ገጸ ባህሪ ነው የምትጫወተው ማለት ነው። ወጣ ያለ ባህሪ የምትጫወተው ቤዛ ናት። እንግዲህ ቤዛ ለማንም ደንታ የሌላት፣ ለማንም የማታዝን፣ ለማንም ምንም ስሜት የሌላት ልጅ ናት ማለት ነው ቤዛ የቤዛ ባህሪ ነው ትንሽ ወጣ የሚለው እንጂ ሁሉም የሚጫወቱት በጣም ደስ ይላል፣ ማለት ነው። ፍቅር እንግዲህ ፍቅር ፍቅር ይዟት ነው እንደዚህ የምትሰቃየው ፍቅር። የፍቅር ነገር ሆኖ ባት ነው እንጂ እሷም ክፉ ሆና አይደለም። እንግዲህ አዴ ስለሚትጣላ አዴ ስለምትጣላ አዴ ደግሞ ከዴፍጋ ስለሆነች ነው ፍቅር አሁን እንደዚህ ክፋት የሆነችው ማለት ነው። እንግዲህ ምንም ማድረግ አይቻለም እንግዲህ ምንም ማድረግ አይቻልም። ፍቅር እንግዲህ ሁለቱም ሰው ሲዋደድ ሲፋቀር ነው እንጂ አንድ ሰው ብቻ ሲያወድ ሲያፈቅር በጣም ከባድ ነው ማለት ነው። አብሮ አሄድማች አይሆኑም። ፍቅር እንግዲህ ነፍሷ እስክትወጣ ነው ዴቭን የምታፈቅረው። ፍቅር ደግሞ አደን ብላ ሙጭጭ ብላለች። ዴቭ ደግሞ እንግዲህ ፍቅር ብሎ ሙጭጭ ብሏል ማለት ነው። ፍቅራቸው በቃ እንጃ በጣም ደስ የሚል እንግዲህ በሕይወታችን ውስጥ ገጠመኝ ብለን እንደምናወራ ነገር እንደዚህ ነበረ፣ እንደዚህ አድርገን ነበረ፣ እንደዚህ እኮ ነበረ ብለን የምናወራ ብለን የምናወራ ገጸ ባህሪ ነው የሚጫወቱት፣ ማለት ነው። እጅግ በጣም ገርም ድራማ ነው። እኔ በጣም ነው የምመቸኝ፣ በነገራችን ላይ እንደዚህ አይነት ድራማ። ዛችሁልኝ፣ ስለመጣችሁ ክበሩልኝ። ሰላም ሰላም፣ ውድና የተከበራችሁ የቻለ ሰዎች ከወደ ወደ ቻናል ላይ በሰላም መጣችሁልኝ። እኔ ያለው ፈጣሪ የተመሰገነ፣ እናንተም ሰላም እንደምትሆኑልኝ ተስፋ አድርጋለሁ። እኔ ጋ የበዛ የሰላም ለእናንተም ይብዛላችሁ እያልኩኝ ዛሬ እንግዲህ በአዲስ ቪዲዮ ከች ብያለሁ ማለት ነው። ሰላማችሁ ይብዛልኝ። ሰላም ለሀገራችን። ፈጣሪ ከክፉ ነገር ሁሉ ይጠብቀን በያላችሁ የሚያጨበጭቡበት ቦታ በያለንበት ቦታ በያለም ዳርቻ ፈጣሪ ጥላ ከለላ ሆኖ ከክፉ ነገር ሁሉ ይጠብቀን ሰላማችሁ ይብዛልኝ ቻናሌን ሼር ላይክ ሰብስክራይብ በማድረግ ቤተሰብ ይሁኑ አበረታቱኝ መልካም እና ለራስ ነው አይከፈልበትም ውድ ሀገር ልጆች ፈጣሪ በያላችሁበት ቦታ ከክፉ ነገር ሁሉ ይጠብቀን ሰላም ነው ለሰው ልጅ ዋና ሰላም እና ጤና ነው ሰላማችሁን ይስጣችሁ ጤና ይስጣችሁ ፈጣሪ በያላችሁበት ቦታ ዛሬ እንግዲህ በአዲስ ቪዲዮ ከች ብያለሁ ማለት ነው። ሰራተኛ አደይ ድራማ እንግዲህ እጅግ በጣም ደስ የሚል ብዙ ነገር የሚያስተምረን እንግዲህ በሕይወታችን ውስጥ ገጠመች ገጠመኝ ገጠመክ የምንባባል ድራማ ነው የሚሰሩት ማለት ነው። እጅግ በጣም ደስ የሚል በሕይወታችን ውስጥ ሊደርስብን፣ ሊከናወን፣ ሊፈጸም የሚችሉት ገጸ ባህሪ ነው የሚጫወቱት ማለት ነው። እንግዲህ በሕይወታችን ውስጥ እንግዲህ ብዙ ነገር ያጋጥመናል፣ ብዙ ነገር ይነሳልፈናል፣ ብዙ ነገር ይከናውናል። በሕይወታችን ውስጥ እሱን ነው እንግዲህ እነሱ እየተጫወቱ ያሉት ማለት ነው። ምን እንደሚያጋጥመን ነገሮችን፣ እሱን ነው በድራማ መልክ አምጥቶልን እየተጫወቱ ያሉት ማለት ነው። እንግዲህ ቅምጥል በጣም ቅምጥልጥል ነው የሚያደርጋት። አሁን እንግዲህ ረጋ ብላለች ማለት ነው። በጣም ነው ደስ የሚለው ድራማቸው። እጅግ በጣም አስተማሪ የሆነ ድራማ ነው። እኔ በጣም ነው የሚመቸኝ ማለት ነው። ሰራተኛ አደይ ድራማ እንግዲህ የማይመቸው ሰው የለም ብያላስብም። በጣም ደስ የሚል እና ምርጥ ድራማ በቃ፣ አይተን ራሱ ሲንጨርስ አይተን የጨረስኩት እንኳን አይመስለኝም እኔ ማለት ነው። እንደዚህ አይነት አስተማሪ ድራማ ይዛችሁልን ስለመጣችሁ ከበሩልን እናመሰግናለን። ውድ ቤተሰቦቼ ቻናላችሁ ላይ እየገባችሁ ሰፖርት አድርጓችሁ መልካም እናለራስ ነው፣ አይከፈልበትም። እንግዲህ በጣም ነው ደስ የሚለው ድራማችሁ። አቡሌ እንግዲህ የመጣ ሊሊ ሊጎዳት ሊሊ ሊያፍናት ፍርድ ቤት ሊያስቀራት ከፍርድ ቤት ሊያስቀራት ቀጠሮ ላይ እንዳትገኝ እንግዲህ ቀጠሮ በሌላ ነገር ተይዞ ወይ እንዲሰረዝ ክዙ እንዲሰረዝለት ነው አላማ፣ እንደዛ ልታደርግ የቻለችው። ነገር ግን እሷ በክፋት ያመጣች ልጅ ዛሬ ላይ እንግዲህ የሌለ እንደ ወንድም እንደ ጓደኛ የሚታየው ከጎኑ የሚቆም ሰው ሆኗል ማለት ነው። እንግዲህ ነው እንግዲ ነው ነገሮች ወዲ ነው እንግዲህ ሲቀያየር ሁሉም ነገር ሲቀያየር እንደዚህ ነው። ብቻ በሕይወታችን ውስጥ ብዙ ነገር ያጋጥመናል። ያን ነገሮች በትግስትና በተስፋ ከያስ ነው ፈጣ ደግሞ ገልቢጦ ለክፋት የመጣብንን ሰዎች ገልቢጦ መዳናለም ደግሞ ወደ ጥሩ ወደ መልካም ወደ ፍቅር ወደ አንድነት ወደ ፍቅር ይቀይራል ማለት ነው። እንግዲህ በጣም ደስ የሚል ድራማ ነው ሰራተኛ አደይ ድራማ እጅግ በጣም የማይጠገብ ድራማ ነው ማለት ነው። እንደዚህ አይነት ድራማ ዛችሁ ልጅ ስለመጣችሁ እጅግ በጣም አድርገን እናመሰግናለን። በርቱልን። በቀጣይ በአዲስ ቪዲዮ ደግሞ በዚህ በተሻለ እንጠብቃችኋለን። ሰላማችሁ ይብዛልኝ። ውድ የሀገሬ ልጆች በያላችሁበት ቦታ ፈጣሪ ከክፉ ነገር ሁሉ ይጠብቃችሁ። ሰላማችን ያብዛልኝ። እኔ ጋ የበዛ ሰላም ለእናንተም ይብዛላችሁ እያልኩኝ ዛሬ እንግዲህ የመጣሁት ቪዲዮ ይዤ የመጣሁት ቪዲዮ ይሄንን ይመስል ነበረ። በቀጣይ በአዲስ ቪዲዮ በአዲስ ነገር እስክንገናኝ ድረስ ቻል ቆዩልኝ። ሰላማችሁ ይብዛልኝ። ሰላም ለሀገራችን። ፈጣሪ ከክፉ ነገር ሁሉ ይጠብቀን። ሰላሙን ፍቅሩን ያድለን። ሀገራችን ሰላም ያደርግልኝ። ሰላማችሁ ይብዛልኝ። በቀጣይ በአዲስ ቪዲዮ በአዲስ ነገር እስክንገናኝ ድረስ ቸር ቆይልኝ። ሰላማችሁ ይብዛልኝ። ቻናልን ሼር፣ ላይክ ሰብስክራይብ በማድረግ አበረታቱኝ። መልካም እና ለራስ ነው አይከፈሉበትም። ሰላማችሁ ይብዛልኝ። አብራችሁ ስለቆያችሁ ከልብ አመሰግናለሁ። ሰላም ለሀገራችን። ውድ ሀገሬ ልጆች ሰላማችሁ ይብዛልኝ።